በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ተከታዮች ይሁን ካል ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ስቅለት በሰላም በጤና ደረሳችሁ እያልን በዓለ ስቅለቱም ምክንያት በማድረግ አሁን የምንገኘው በሸገር ከተማ ሀገረ ስብከት በቡራዩ ጼዴንያ ስሜኝ ማርያም ገዳም ነው። በዓሉ እንዴት እየተከበረ እንደሚገኝ ከአገልጋዮቹም ከምእመናንም አሳብ አስተያየት ስለምናደርስላችሁ እስከ መጨረሻ ከእኛ ጋር እንድትሆኑ በልዑል እግዚአብሔር ስም እንጋብዛለን። መላካይል አባ ፍቅረ ማርያም ልማ ይባላሉ። እቺ ጼዴንያ ማርያም ገዳም ዋና አስተዳዳሪ ነኝ። በዓሉ በጣም ጥሩ ነው። እንደምታየው ህዝቡ ሁሉ የው በግቢ ውስጥ ሞልተዋል። የህዝቡ ደግሞ እዛ ውስጥ ሰፍሮ እየሰገደ ነው። የጌታችን የአምላካችን ኢየሱስ ክርስቶስ 6666 የተገረፈውን የማይሞት አምላክ ሞቶ ተሰቅሎ፣ እኒያ ማንሸከመው ያ ሰባት ክንድ ተሸክሞ በዛሬ ቀን ወደ ቀራንዮ አደባባይ የወጣበት ቀን ነው እንግዲህ ዛሬ ህዝቡ ደግሞ ይሄንን በማሰብ እሱ የተሰቀለ አንዴ ነው፣ የተገረፈም አንዴ ነው፣ የሞተም አንዴ ነው፣ መከራም ያየ አንድ ጊዜ ነው። ስለዚህ እኛ ደግሞ መታሰባውን እያከበርን ስቅላቱን፣ ግርፋቱን እያሰብን ዛሬ እየሰገን እያሰገን ግብረ ህማማቱ እየተነበበ ነውና ከዛ በኋላ ከዛ ሁሉም አባቶች እየሰገዱ እያሰገዱ ከዛ በኋላ ቃለ እግዚአብሔር እየተናገሩ ህማማቱን፣ ስቅላቱን፣ ግርፋቱን ይሱ መታሰባውን እየሰሩ እየተናገሩ ከዛ በኋላ ሚመናኑ ደሞ ክራላይሶ እያለ ከስር እየተቀበለ ከአባቶች ስር ክራ ላይሶ አቤቱ አስበኝ፣ አቤቱ አስበኝ እያሉ ከዛ ሚመናኑ ደሞ እነሱ ከዛ በኋላ ይሰግዳሉ ማለት ነው። ስሜ ክንፈ ገብርኤል ሀለፎ ምባላለው። በዓሉ በጣም ቆንጆ በዓል ነው። በዓል እያከበር ነው። የጼዴንያ ስመኝ ማርያም ነዋሪዎች ነን። ከነ ቤተሰቦቻችን በሰላም እያከበር ነው። ፈጣሪ አምላክ በዚሁ ያዝልቅልን፣ ሰላም ያርግልን፣ አገራችን ሰላም ያርግ። ስሜ ጌቱ ገብሩ ይባላለሁ። የዘንድሮ ስቅለት በዓል በጣም ደስ የሚለው አየሩም ደመናማ ነው። እግዚአብሔር ይመስገን በጥበቡ ፀሐዩ፣ ከዚህ በፊት ፀሐዩ በጣም ኃይለኛ ነበር። አሁን ግን ያለምንም ጥላ ህዝቡ ፀሐይ ላይም ሳይበግረው እንደ ደመናውን እግዚአብሔር ጋርዶልን በጣም ያከበረው ነው። ስግደቱም ደስ ይላል። በዓሉ የሰላም የደስታ እንዲያደርግልን ፈጣሪው ፍጻሜን ያሳምርልን።

እንግዲህ ክቡራን ተመልካቾቻችን የዘንድሮውን የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓለ ስቅለት ምክንያት በማድረግ በሸገር ከተማ ሀገረ ስብከት አገልግሎቱ የዛሬው ዕለት በዓሉ ምን ይመስላል የሚለውን እያደረስንላችሁ እንገኛለን። አሁንም ደግሞ የምንገኘው በቡራዩ ጽርሐ ጽዮን አቡነ ተክለ ሃይማኖት ቤተ ክርስቲያን ስለሆነ አገልግሎቱም በዓሉ ምን እንደሚመስል ከአገልጋዮቹም ከምእመናንም ሀሳባቸውን ስለምናደርስላችሁ አሁንም ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። ከኛ ጋር ሁኑ። መልአከ ማርያም ቆሞስ አባ ወልደ ሚካኤል ቤተ ስላሴ ይባላለሁ። የጽርሐ ጽዮን አቡነ ተክለሃይማኖት ቤተክርስቲያን ዋና አስተዳዳሪ ነኝ። ከምንም በላይ በእውነት መላው ኢትዮጵያውያን ኦርቶዶክሳን የቤተክርስቲያናችን ልጆች በያላችሁበት እንኳን አደረሳችሁ እያል የዛሬው የስቅለት በዓል ከምንም በላይ ያማረና ከምንም በላይ በሆነ ከጠበቅነው በላይ ማኅበረሰባችን በተረጋጋ መልኩ ደስ በሚል በተመስጦ እየሰገደና እያመሰገነ ባለበት ሰዓት ነው። ሊቃውንቱ በቅኔ ማኅሌት ስብሐተ እግዚአብሔር እያደረሱ፣ ሕዝቡ ደግሞ በውስጥም በውጪም ደስ በሚል መልኩ ስግደት ሥነ ሥርዓቱን እየፈጸምን እንገኛለን። እንደምታዩት እንግዲህ በአማረ መልኩ እዚህ ደረጃ ላይ ነው ያለነው፣ በአማረና ደስ በሚል መልኩ አምላካችን መድኃኒታችን ኢየሱስ ክርስቶስ የስቅለት መታሰቢያውን በዓል እያከበርን እንገናኛለን። እንደዚህ እንደምታዩት ማለት ነው። መልእክታችን ከምንም በላይ እንደ ደብራችን ወይንም ደግሞ እንደ ህዝባችን የምናስተላልፈው መልእክት ለኢትዮጵያን በአጠቃላይ እንኳን አደረሳችሁ እያልን በዓሉ የበረከት የደስታ የፍቅር የሰላም በዓል እንዲሆንልንና አገራችን በዚህ ስግደትና በዚህ ጾም አገራችን ሰላም የምታገኝበት ህብረተሰባችን ተረጋግቶ ሃይማኖቱን የሚያመልክበትና ቤተ ክርስቲያኑ የሚጠብቅበት ዘመን እንዲሆንልን እግዚአብሔር አምላካችን እንዲፈቅድልን ጭምር ነው የማሳስበው የሚመናን በያላችሁበት ሀገራችንን እያሰባችሁ ቤተክርስቲያናችንንም እንዲሁም ሃይማኖታችንን በ በጾም እና በጸሎት እያሰባችሁ እንድትኖሩ በያላችሁበት በዚህ አጋጣሚ ለማሳሰብ ወዳለው ሰላም። እግዜር ከሁላችሁ ጋር ይሁን። ስሜ ተስፍቶ ረሳ ይባላል። እግዚአብሔር ለዚህ ጊዜ ለዚህ ሰዓት አብቅቶን ሁላችንም እንግዲህ ለስግደት አብቅቶን ስግደቱን እያከበርን ነው። እኔም እዚህ ለበዓሉ ለስራ መጥቼ በዚህ ባለው ቤተክርስቲያን አጋጣሚ ሆኖ ስቅለት ባት እዚህ ከቤተሰብ ተለይቼ ወደዚያ ኬ እያከበርኩ ያለሁት መላው ኦርቶዶክስ ተዋህዶ መት ተከታይ በሙሉ እንኳን ለስቅለት ባት አደረሳችሁ ለማለት እፈልጋለሁ። አመሰግናለሁ።

የምኖረው እ ጽርሐ ጽዮን ተክለሃይማኖት አካባቢ ነው። በዓሉን ዛሬ ለየት ባለ መልኩ ነው የምናከብረው። ትምህርት እየሰጡን እያስተማሩን ጾሙን በጠቅላላ ያሳለፍ ነው። በእነሱ ብርታት እየበረቱልን፣ እያስተማሩ ወደ ሌላ ነገር እንዳንገማምድን በሰፊው ትምህርት እየሰጡን እዚያ አድርሰውናል። እነሱንም በጣም አመሰግናለሁ። አባቶችን አልተለዩንም ከጸሙ ጀምሮ። ዘንድሮ እኛ ጋር የተከበረው በተክለሃይማኖት ግቢ የተለየ ልዩ መሆኑን ለሕዝቡ አሳልፋለሁ። በዚህ ላይ ደግሞ በሚቀጥለው ጊዜ ፍቅር ሰላም ይስጥልን። የተሰጡንም አባታችን የተባረኩ

በዓሉ ከባለፈው ዓመት በተሻለ በጣም ደስ የሚል ሁኔታ በዚህ በተክለ ሃይማኖት ቤተክርስቲያን እያከበረን ነው። በጣም ደስ የሚል ድባብ ያለው ነው። በመላው ዓለም ለሚገኙ ኦርቶዶክስ ተዋህዶ ቤተክርስቲያኖች እንኳን ለዚህ የስቅለት በዓል በሰላም አደረሳችሁ ማለት እፈልጋለሁ። ስሜ ብለኝ ሰብ ይባላል ስሜ ፌቫ መኮንን ይባላል። በጣም ጥሩ ነው። ከባለፈው ዓመት ዛሬ በተሻለ እያከበርን እንገኛለን። ለእኔ ጥሩ ድባብ ነው ያለው እንዳለችው ለእኔም ጥሩ ድባብ ነው ያለው። ከባለፈው አመት የተሻለ ነው። ለመላው ኦርቶዶክስ ተዋህዶ ቤተክርስቲያን ለሰዎች ሁሉ እንኳን አደረሳችሁ ማለት እፈልጋለሁ። ለቤተሰቦቼ እንኳን አደረሳችሁ ለጓደኞቼ ለማቃቸው ሰውላ በሙሉና ለኢትዮጵያ ህዝብ በሙላ እንኳን አደረሳችሁ ለማለት እፈልጋለሁ። እንግዲህ ክቡራን ተመልካቾቻችን ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓለ ስቅለት ምክንያት በማድረግ በሚዲያችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን በሸገር ሀገረ ስብከት ካሉት አብያተ ክርስቲያን ጋር በዓሉ እንዴት እንደሚከበር ለእናንተ እያደረስንናችሁ እንገኛለን። አሁንም ደግሞ በከታ ደብረ ሰላም መድኃኔዓለም ካቴድራል ተገኝተን በዓሉ እንዴት እየተከበረ እንደሚገኝ ከምእመናን እንዲሁም ደግሞ ከአገልጋዮችም ስለምናደርስላችሁ ከእኛ ጋር እስከ መጨረሻ እንድትሆኑ እየጋበዝን ከእኛ ጋር ሁኑ እንላለን። በመጀመሪያ ለዚህ ቀን ለዚህ ሰዓት ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ያው እንደምትመለከቱት ሕዝቡ ከጠዋት ጀምሮ እስካሁን ድረስ ባለው ስቅለቱን የመታሰቢያ በዓልን በዚህ ልክ እያከበርን እንገኛለን። በቡራዩ ደብረሰላም መድኃኔዓለም ቤተክርስቲያን ውስጥ ነው አሁን ያለ ነው። ስቅለቱ እንዲህ ከአባቶች ጋር በመቀባበል ስርዓቱ በሚፈቅደው መልኩ እየተከታተልን እየሰገድን እንገኛለን። ለመላው የኦርቶዶክስ እምነት ተከታዮች ከሀገር ውስጥም ከሀገር ውጭም ያላችሁ የዚህ እምነት ተከታዮች የሆናችሁ ሁላችሁም ክርስቶስ የሞተው ለሁሉም ነው ለሰው ዘር በሙሉ ስለሞተ በክርስቶስ ለምታምኑ በሙሉ መልካም በዓል እንዲሆንላችሁ እመኛለሁ። አይጠጥ እንበልበት። በጣም ጥሩ ነው። በጣም ደስ የሚል ነው በእውነት በጣም ደስ የምል ነው። ህዝቡ ሚያው እንደሚታዩ እውነቱ በጣም ደስ ነው። እንደው ደስ ለ መልካም በዓል ያድርግላቸው ለሁሉም። ሀገራችን ኢትዮጵያን በቀኝ ጠላቷ መግር ዓለምን ሁሉ ይቅር በለልን ለትንሣኤ ደግሞ ያብቃልን። መላከ ብርሃን ገብረ ኢየሱስ ስዩም እባላለሁ። የዚህ የቡራዩ ከታ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ ነኝ። እንግዲህ የዛሬው በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ስለ እኛ በጴንጤናዊው በጲላጦስ ዘመን በ33 ዓመቱ ተሰቅሎ ነፃ ያወጣበት፣ ሲኦል የተመዘበረችበት፣ አዳምና ልጆቹ ነፃ ወጥተው ወደ ቀደመ ክብራቸው ወደ ገነት፣ ወደ መንግስተ ሰማያት የተመለሱበት ታላቅ በዓል ነው። ይህንን መታሰቢያ በውስጥ ሊቃውንተ ቤተክርስቲያን ከሌሊቱ አስር ሰዓት ጀምሮ እስካሁን ድረስ በእለቱ የሚገባውን ቃል እግዚአብሔር በማድረስ ስግደቱን በማድረስ እያገለገሉ ይገኛል። በውጭ ደግሞ እንደምታዩት ግቢው ሰፊ ነው። ምዕመናኑ ሁሉም ከጠዋት 12 ሰዓት ጀምሮ ተገኝተው እስካሁኑ ሰዓት ድረስ ቃል እግዚአብሔርን እየሰሙ ስግደቱን በአግባቡ እየሰገዱ ይገኛል። በዓሉ በጣም ደስ በሚል ሁኔታ እያከበርን ነው ያለ ነው። መጨረሻ የማስተላልፈው ይህ በዓል እንግዲህ የነፃነት በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም ሁሉ ራሱን መሰውቶ ሰላምን፣ ፍቅርን፣ አንድነትን የሰጠ አምላክ ስለሆነ አሁንም ደግሞ ያለንበት ወቅት ዓለማችን አገራችን በጦርነት ትትል በልዩ ልዩ ችግር ምክንያት ሰዎች እየተጨነቁ እየተሰደዱ ነው ና ያሉት ይህንን እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለምን አገራችንም ሰላም እንዲያደርግልን በዓሉ የሰላም፣ የፍቅር፣ የአንድነት፣ የበረከት በዓል እንዲሆንልን እመኛለሁ። እንግዲህ በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አሁንም በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ስቅለት በሰላም በጤና አደረሳችሁ እያልን እንግዲህ በዛሬው ዕለት በዓለ ስቅለቱን ምክንያት በማድረግ በሚዲያችን በሸገር ከተማ ሀገረ ስብከት ተገኝተን ከጼዴንያ ስሜጅ ማርያም ገዳም እንዲሁም ደግሞ ከጽርሐ ጽዮን አቡነ ተክለሃይማኖት ቤተክርስቲያን እና መጨረሻ ላይ ደግሞ ከከታ ደብረ ሰላም መድኃኔዓለም ካቴድራል ስናደርስላችሁ የነበረው የበዓሉ መራግብር በዓሉ ምን መስ ይመስላል የምለው መራ ግብሩ፣ ይህንን ይመስል ነበረ። ከኛ ጋር ስለሆናችሁ እጅግ አድርገን እያመሰገንን ከቀሪው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ጋራ ቆይታ እንድታደርጉ እየጋበዝን መልካም በዓል ይሁንላችሁ። ለብርሃነ ትንሣኤው በሰላም በጤና ያድርሰን።